የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያ ገዢ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉ መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ የዓለም አቀፍ ድንጋጌዎችና ከዲፕሎማሲ መርሆዎች ያፈነገጡ ናቸው በማለት በማኅበራዊ ትስስር ገጻቸው ባሰፈሩት አስተያየት ተችተዋል። የማነ በዚህ አስተያየታቸው የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መጋባት ይታይባቸዋል ብለዋል። የማን አያይዞውም የግራ መጋባት የተፈጠረው ብልጽግና ባለስልጣናትና ሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው በማለት አስተያየታቸውን ቋጭተዋል። ኢትዮጵያ ከድንበሮ ለጅቡቲው ታጁራ ወደብ ወደብ ኮሪደር ለመገንባትና ወደቡ አካባቢ የባህር ኃይሏን ለማቋቋም ያቀረበችውን ጥያቄ የጅቡቲው ፕሬዝዳንት እስማኤል ኦማር ውድቅ እንዳደረጉት ለፈረንሳዩ ጂን አፍሪክ መጽሄት ተናግረዋል። ኢትዮጵያ ይህንኑ ጥያቄ ለማቅረብ ልዑካን ቡድኗን ወደ ጅቡቲ ልካ እንደነበር የጠቀሱት ፕሬዚዳንቱ ጥያቄው ግን ጅቡቲና ኢትዮጵያ ቀደም ሲል ከደረሱበት መግባባት ያፈነገጠ ነው በማለት ፕሬዚዳንቱ ተናግረዋል ተብሏል። ኢትዮጵያ በሌሎች ሀገራት ሕልውና ላይ ስጋት ሳትደቅን የሁሉንም ጎረቤቶቿን ወደቦች ለንግድ ልትጠቀምባቸው ትችላለች ያሉት ፕሬዚዳንቱ ጠቅላይ ሚኒስትር አብይ ይህንን ጥያቄ በኃይል መፍታት እንደማይቻል የተገነዘቡ ይመስለኛል ማለታቸው ተገልጿል። የተከሰከሰውን የህንድ አውሮፕላን የበረራ መረጃዎች የያዘው ብላክ ቦክስ ወይም ጥቁር ሳንዱቅ ተገኘ። ጥቁር ሳንዱቅ አደጋው ከደረሰ ከ28 ሰዓታት በኋላ በህንድ የአውሮፕላን አደጋ ምርመራ ቢሮ መገኘቱን ሚኒስትር መሐን ናይዱ አረጋግጠዋል። አውሮፕላኑ ሐሙስ ዕለት ወደ ለንደን ለመብረር ከተነሳ ከ60 ሰከንዶች በኋላ ነበር በመኖሪያ አካባቢ ተከስክሶ ከአንድ ተሳፋሪ በስተቀር የሁሉም 241 ተሳፋሪዎች ሕይወት ያለፈው። አንድ ባለሥልጣን ለቢቢሲ እንደተናገሩት አውሮፕላኑ በወደቀበት ስፍራ የነበሩ 8 ሰዎችም ሕይወታቸውን አጥተዋል ብለዋል። የአደጋው ምክንያት እስካሁንም ግልጽ አይደለም። ሚኒስትሩ እንዳሉት የጥቁሩ ሳንዱቅ መገኘት የአደጋው ምክንያት ለመመርመር እንዲሁም የሚነሱ ጥያቄዎችን ለመመለስ ወሳኝ እርምጃ ነው ብለዋል። አውሮፕላን ትንሽ ነገር ግን የበረራ መረጃዎችን የሚቀዱ ሁለት ጥቁር ሳንዱቆች ወይም ብላክ ቦክስ አሉት። አንደኛው እንደ ከፍታና ፍጥነት ያሉ የበረራ መረጃዎችን የሚመዘግባል፣ ሌላኛው ደግሞ ከአብራሪው አንዳንድ ጊዜም ከበረራ አስተናጋጆች የበረራ መቆጣጠሪያ ክፍል የሚወጡ መረጃዎችን የሚቀዳ ነው። በመሆኑ መርማሪዎች አብራሪዎች ምን እንዳሉና የተሰሙ ያልተለመዱ ድምፆችን ከሳንዱቁ ማዳመጥ ይችላሉ። ምርመራው በህንድ የአውሮፕላን አደጋ ምርመራ ቢሮ እየተመራ በአሜሪካና በዩናይትድ ኪንግደም የምርመራ ቡድኖች ድጋፍ እየተደረገለት ይገኛል። ኤር ኢንዲያ እንዳለው በቦይንግ 787 ድሪምላይነር አውሮፕላኑ 169 የህንድ፣ 53 የእንግሊዝ፣ ሰባት የፖርቹጋልና አንድ የካናዳ ዜጎች ተሳፍረው ነበር። የአደጋው ሰለባዎች ቤተሰቦቻቸው ላይ ዘመዶቻቸውን አስክሬን እንዲሰጣቸው በሀዘን እየጠበቁ ነው። አንድ ዶክተር የአደጋውን ሰለባዎች ማንነት ለመለየት የዲኤንኤ ምርመራ ከማድረግ ውጭ አማራጭ አለመኖሩን ለቢቢሲ ተናግሯል። በአስክሬን ምርመራ ክፍል የሚሰሩ አንድ የፖሊስ ባለስልጣንም ቤተሰቦቻቸው በፊት ገጻቸው ማንነታቸው መለየት በመቻላቸው እስካሁን የስድስት ሟቾችን የአስክሬን ቁርጥራጭ ለቤተሰብ መስጠቱን ለቢቢሲ ገልጿል።